ቅድም መግቢያ ላይ ያልኩን አንድ ነገር አለ። እግዚአብሔር በሚያውቀው እንደው ለፉከራም ለምንም ለምንም ሳይሆን አፍተር ኦል ሁላችንም ወንዶች ነን፣ አደለ? ወንዶች ነን። ፈርዘር ነገሮች ይካሄዱ ከተባለ መሄድ እስካለባቸው ሊሚቶች ሊሄዱ ይችላሉ። ነገር ግን ክርስትናው ይይዘናል ከምንም ነገር በላይ ወኪ የምናመልከው አምላክ እንደዚህ አይነት ነገር አላስተማረንም። ቤተክርስቲያን እንደዚህ አይነት ነገር ስላላስተማረችን ነገሮችን በብልሃት መፍታት ላይ ትኩረት ማድረግ ያለብንና አሁንም ድረስ ዛሬ አብይ ጾም ከአብይ ጾም ከመግባቱ በፊት አንድ አይነት ነገር ሁሌ ስትሰማ እናንተን ስትል እኔ አልፎ አልፎ እየገባው አንተ ደግሞ እንግዲህ ዩ ከን ኢማጂን ሴንተር ላይ እንደሆነም እና ይሰለቻል። አንዳንድ ያለ አይደል ራሳችንም ላይ ትኩረት አድርገን ራሳችንም ላይ ስፒሪቹዋሊ ግሮ እንዳናደረግ ምናምን ነገር ነቀርሳ ነገር ይሆንብናል። እንደዚህ አይነት ነገር እና በቃ በዛ መልኩ አንተ እንትን ብሎ ኬኩዬ፣ እኔ አሁን እዩ ቅድም የተሳደባቸውን ስድቦች እንዲተናገረ ምናምን ምናምን የሚለው ነገር እኔ እሱ ላይ ኮመንት መስጠትም አልፈልግም። ጌታ ለሁላችንም ማስተዋል ይስጥን። ትልቁ ነገር እርሱ ነው ኬኩዬ እሺ መልካም። እሺ እንግዲህ ካሳዘንክ እንግዲህ ይቅርታ። ያው ነገ ጠዋት ጾም ስለምንይዝ እኔም ካሳዘንኩም ይቅርታ፣ ወንድሜ እዩም ካሳዘነም ይቅርታ። እኔ ቆጠዋለሁ እሱ ይሰማኛል። ስለዚህ አንተም ግን ያው ልጆቹን ንገራቸው። ማለት ከቻሉ ሚዛናዊ ይሁን። ኦኬ እኔ እዚህ ቁጭ ብያለው፣ አለውኝ፣ ያቁኛል። ስልክ ያላቸው ቢሰሙ እንኳን እንዲ አንተ እንደዚህ እንደዚህ ብልሃል፣ እኔ እኮ ነው የማፍረው እኳ አይደለ እንዴ ስም ጠርተህ እንደዚህ እንደዚህ ብልሃለ ቢሉኝ አፍራለሁ። እኔ በቃ እዚህ ጋር የሚያልቀውን ነገር ሚዲያ ላይ ወጥቶ ማራገብ፣ እንደዚህ የሰው ፎቶ ማዘቅዘቅ ምናምን አንድ ሴት ልጅ እንግዲህ የትም አትታወቅ እና ያላልኩትን ነገር ደግሞ እኔ ያላልኩትን ነገር እኔ ስም ጠርቼ ማንንም ሰው አልተናገርኩኝም። እነኝ ካለ ያ ሰው ግን ምንም ማድረግ አልችልም። ያም ቢሆን ደግሞ ባለቤቷ አለ። ጋዲ፣ አንተ እዚህ አለ አይደለ በቃ ጋዲሳ እኮ ሙሉ ሰው ነው። አንተ ራስን መጠ እኔን መጠየቅ ትችላለህ እኮ ኬኩ እንደዚህ እንደዚህ ብለህኛል ለምን አልከኝ ብትል ወይ አው ብያሃለሁ፣ ብዬ ሪዝኑን ነግርሃለሁ ወይ ደግሞ ጋድዬ ይቅርታላለሁ። በ አለቀ ባለቤቱ አለ አይደል? እንዲ እንደዛ ተባለ እንኳን ቢባል እንኳን ማለት ነው። ሲጀመር እኔ እንደዛ ያልኩበት ነገርም የለም ያልኩ ስም የጠራት ነገርም የለም። ቆርጠው ያችን ነገር ብቻ ይዘው ከዛ እንግዲህ ሰው መስደብ መልካም ከሆነ ኦኬ ቀጥሉበት። ግን ጥሩ አይደለም። ፎርዛ ማተር እኔ ከዛ ውጭ ማንንም የሰደብኩ ሰው የለም ጋዲ አንተ እንግዲህ ነው በቃ በጣም ትልቅ እንደው በጣም ትልቅ ብሳደብ እንኳን ድንጋይ ራስ ነው የምለው። አንተ እንደውም ድንጋይ ራስ ላስለው ብትላለህ ምናምን ብለኸኛል። በቃ ድንጋይ ራስ ነው የምለው። እሱም ልክ አይደለም፣ ኦፍኮርስ ልክ አይደለም። ግን ሰዎች መጥተው አንተን የሆነ ሆት ያደርገዋል። ገብቶሀል? ሆት ያደርገውና እንድትናገር ያደርገዋል። ኦኬ፣ አንተ ምናልባት ስሜትን ትቋጠራለህ። ሰው ደግሞ ጸባዩ የተለያየ እንትን ነው ያለው፣ ጸባይ ነው ያለው። እዩም አሁን ሲናደድም የተለያየ ጸባይ ነው ያለን። ኦኬ። እና እንደዛ ተረዳው። ዞሮ ዞሮ ሶሪ በጣም እኔ አሁን ይቅርታል። አንተንም የጠራው ይመቻቸው ይሳደቡ፣ ምን እናደርጋለን? ተረጋዲ በቃ ቲክቶክ ራሱ ፕላትፎርሙ እንደዛ እንትን ነው። አሁን እንዳልኩ ነው። ቲክቶክ ላይ ለምሳሌ እንትን ሳይባልም ቲክቶክ ላይ ኤኒዋን ካን ኦፕን ላይክ፣ ማንም ሰው ቤቱን ከፍቶ ላይቭ መክፈት ይችላል። የሆነ ነገር ማውራት ይችላል። ሁሉም ቦታ ገብተ ኮንትሮል አታረግም። በጣም ብዙ ኦዲንስ ነው ያለው በጣም ብዙ ኦዲንስ ነው ያለው። ብዙ አይነት ካራክተር ያለው ብዙ አይነት ባህር ያለው ኦዲንስ ነው ያለው። ሁሉንም ኮንትሮል ልታደርግ አትችልም። እና ብቻ ምንድን ነው ያው እንዳልኩ ነው በቃ አሁን እንደ አሁን ኪኩ ራሷን በዚህ ሰዓት ላይ እኔ አኬን አላገኘሁም ጋዲዬ እ አሁን የአኬን አንተ መቼም ታውቃለህ። እኔ እኮ አኬን እኮ አገኘዋለሁ መሬት ላይ አይደል መሬት ላይ አገኘዋለሁ እኮ እደውልለታለሁ። አኬን እደውልለታለሁ እኮ ስልኩ አለኝ አይደል እኔ ምን ብዬ አሉ ታዲያ አሁን እዚህ ላይ አሁን አሁን አኬን እዚህ ጋር ባማው ለእኔስ አሁን ቆንጆ ነው ስታስበው፣ የማገኘው ልጅ ነው አይደል እንዴ? ለምንድን ነው ማማው? ስልኮ አለኝ፣ ከፈለግኩኝ ደውዬ መናገር እችላለሁ። ስልኬን ያነሳልኛል። ኦኬ ለምን ታሪያ ያናገረው አለኝ እንዴ? ከዛም ውጭ ደግሞ ስለ አኬ ስከራከር አልነበረ እንዴ? ከነቃሲ ዲበኩሉ ጋር ስለ አኬ እኮ ስከራከር ነበር። የማይሆን ነገር ሰው ላይ መለጠፍ ምንድን ነው? በዚህ ያክል ደረጃ ከወንድምና ወንድምን ለማጣላት መሮጥ ምንድን ነው? አሁን ይሄ ጥሩ አይደለም። ማርያምን መቆም አለበት። ይሄ አንድ ሁለት፣ ደግሞ እራሱ እራሱ ቢሆንም ዲያቆን ማን ነው ዲያቆን ፈለገንም ቢሆን ዲያቆን ፈለገ ለምን ተሳደበ ብዬ እኮ ስከራከር ነበር። ግን እውነቱ አሁን ይሄ ሀቁ እኮ ይሄ ነው። በቃ ብል እንኳን አላልኩም እንጂ ብል እንኳን ተጠርቼ እኔ መጠየቅ ሲገባኝ ፎቶዬን ለጥፎ ይሄ ምናምን ይሄ ምናምን። ይሄ አንድ ሴት ልጅ አንድ ሴት እንደዚህ ብላ ስትሳደብ ቤቷ ቁጭ ብሎ ማዳመቅ ይሄ በጣም ከባድ ስህተት ነው። ነገ እኔም በቃ እነሱ የሚሰደውበት ቤት ገብቼ ቁጭ ቁጭብል ትቀየሙኛላችሁ። ለማለት ነው እንጂ እሱም ነው አሁን፣ ኬኩዬ ምን መሰለህ በአጠቃላይ በአጠቃላይ ኦልሬዲ ሀፕን ያደረገው ነገር ሀፕን አድርጓል። እኔ አሁን እንዳልኩ ነው። በዛኛው ሳይድ አሁን አንተ እየነገርከኝ ነው እንጂ ምን ሀፕን እንዳደረገ ራሱ የተፈጠረው ነገር ላይ ተቀምጠው የተቀመጠችው እህታችን ናት፣ ራሄል የምትባለው እህታችን ናት። እንዲህ እንዲህ ተፈጥሯል ብላ ቴክስት ያደረገችልኝ እኔ መረጃውም የለኝም ሲጀመር ግን ምንድን ነው አትሊስት ጎይንግ ፎርዋርድ ኬኩነን እንደ ታናሽ ወንድም አንድ የምመክር ነገር እውነት ለመሆን እንደ ታናሽ ስድብ ይህ ዝርጠጣ ምናምን የሚደረግባቸው ቤቶች ላይ ገዝት ላይ የራሱ ባትቀመጥ፣ ይሄ እንደ ታናሽ ወንድም የምመክር ነው። እግዚአብሔር ምስክር ነው እምልህ፣ በቃ ገብቶሀል። ሰዎች ላይ ፖዘቲቭ የሆነ ኢምፕሬሽን መፍጠር አለብን። ሰው ቤት ገብተህ ከሆነ እንዳጋጣሚ ምንም ማድረግ አልችልም። ሰው ቤት ገብተህ ከሆነ አሁን እዛ ቤት ስድብ እየተሰደበ ምን እየተደረገ ኦር እየተባለ ከሆነ ያለ መግባት በቃ ገዝት ላይ ያለ መገኘት፣ እግዚአብሔር ምስክሬን ነው እምልህ ኬኩን ለምሳሌ እኔ ቅድም አሁን እኔ እናንተ ጥሩ ቅርርብ አለን። ማነው ነው ይሄ የሚባለው ወንድማችን ያንን እነዚያን ንግግሮች ቃላቶቹ መድገም አያስፈልግም። እነዚያን ስድቦች ከአፉ ሲወጥ ሲያወጣና ሲናገር አንተ ገፍት ላይ ዝም ብለህ ስትቀምጥ ራሱ ከታች የሚያዩ ሰዎች ራሱ ኬኩን አብረን የምትሳለው ኦኬ። ስለዚህ አዎ፣ አይ፣ በቃ አይደለም። አዎ እሱማ ወረድክ፣ በኋላ ላይ ወረድክ በኋላ ላይ አሁን ነገሮችን ጋድያ አሁን ነገሮችን ማጋጋል ይሆናል። እዩ እኮ ተናዳጅ እኮ ነው። እዩ አምናለሁኝ እዩ ተናዳጅ ነው ግን የተናደደውም ቀኑ ሙሉ እኔ ስሰደብ ስለነበረ ነው። ቀኑን ሙሉ ሲሰርቡ ነበር እዛ ቁጭ ብለው ማለት ነው። ፎቶን ዘቅዝቀው ምናምን ያናደደው እሱ ነው። አሁን ይሄንን ምንድን ነው እሱ ማድረግ ያለብኝ በቃ አብሳላትን ቤቱን በትኝና ውጪ ማለት ነው የምችለው። እዩን አሁን እዛ ጋር ዝም በል ብለው እዛ ከስር እኮ እየሰደቡት እኮ ነው ከስርም እኮ እነሱ በኮመንት ጠቅ ያደርገዋል። ኦኬ እና እንዴት አድርገህ ታስቆመዋለክ? መጥቶ ነሱ ይሳደባሉ፣ ግር ብለው መጥቶ ነው የሚሳደቡት። ጋዲ፣ አንተም እኮ በእሱ ቦታ እኮ ብትሆን እኮ እንደዛ ልትሆን ትችላለህ። ሜይ ቢ ኦኬ። ጠቅ ነው የሚያደርጉት እና አይዶን ነው ብቻ እኔ አሁን እንትራ ነው ችግር ብራ ብቻ ለማለቱ በጣም ነው የሚከብደኝ። ኬ ጎይንግ ፎርዋርድ በቃ አሁን ሀፕን ያደረገው ነገር ሀፕን አርጓድ ከአሁን በኋላ ግን አትሊስት በቃ አሁን አንተ ቤትን ከፍተ ገብቷል ሰዎች ቢያንስ እንዳልኩ ነው ሰዎች የሚሰበሰቡ ቤት ነው በቃ መዝሙር መክፈትም ከሆነ ትምህርት ማስተማርም ከሆነ ቤቱ ለዚህ ፐርፐዝ እንጠቀምበት በቃ ቤት ኬኩዬ በተቻለ መጠን በቃ ሰው ምንም ሊሊ ይችላል በቃ በልጦ መገኘት የሚባል ነገር ሀቀን ከያዝክ በቃ በልጠን እንገኝ እኛ ነው በቃ የኔ ፖይንት ኬ ኩዬ አግኝተኛል ብዬ አስባለሁ ወንድሜ ኦኬ አዎ እሱ እግዚአብሔር ለሁላችንም ማስተዋሉን ይስጠን። በእውነት ለሁላችንም እግዚአብሔር እኔ እንጃ በጣም ማስተዋል እየጎደለን ይመስለኛል። እኛም የተማር ነው ልክ እንዳልተማር መሀይም እየሆነ ነው፣ የተማረውም ብቻ ከባድ ነው። እሱ እግዚአብሔር እንግዲህ ወደ ልቦናችን ይመልሰን። ምንም ከዚህ ውጭ ምንም የምለው ነገር የለም። ጋዲ ቴንክዩ እንድትነጋገሩ ይሁን። እዩን በቃ እነግረዋለሁ፣ እመክረዋለሁ። ወንድሜ ነው፣ ለአንተም ወንድሜ ነው። ለምን ተነካብኝ? ወንድሜ ነው እሱም እንጂ ሌላ ምንም ክፋት የለበትም። አንደበቱን ይግራ ጌታ። በሚያውቀው እኔ ምንም ቂም ሰው ሰው ላይ ቂም አልይዝም፣ ግን ቃላቶች እሱንም የሚሰርጉትም ይሄ ደግሞ ማነው የሚባለው? ምከረው አንተ ማነው እሱ ይሄ አሁን ምን መሰለህ፣ ጣት መጠቋቆም አይደለም የፕሮቴስታንቱ ዓለም የሆነ አካሄድ አለ፣ አጥፍቶ ጠፊ አይነት አካሄድ። እንደዛ አይደለም። አሁን ለምሳሌ እኔ እንዲህ ስለ እኔ ነገር ያለው ከአንትሽ ጋም አሁን ለምሳሌ ሲፈጠሩ የነበሩ ነገሮችን በምን መልኩ ነገሮችን ማኔጅ እያደረግን ነው። አንትሽን እንደውም ቃል በቃል ሁላ ነገር በተቻለ መጠን ኮመንት፣ ቪዲዮዎች ላይ ራሱ ኮመንት አትጻፊስና ነሰሰሪ በቃ እንደዚህ አይነት ቪዲዮዎች ላይ ገብተ እስከ ማለት ሁላ ከአንትሽ ጋ በተገናኘን ቁጥር እነዚህ ነገሮች ላይ እናወራለን። ኦኬ ኬኩዬ ግን አሁን ምንድን ነው ስድቦቹ ግን ትንሽ እንዳልኩ ነው። እኔ አሁን አላቅም፣ እንግዲህ ከሰው ሰው ሊለያይ ይችላል። ስድቦቹ ትንሽ ለጆሮ የሚከብዱ ናል። ኤኒዌይ እሱ ሰፋ ያለ ቶፒክ ነው። እኔ ማንም ላይ ቂም አልይዝም። ሲጀምር ሰው የሆነ ነገር ተናገረኝ፣ ሰደበኝ ብዬም ቂ ሚዝ አይነት እግዚአብሔር በሚያውቀው ግን፣ በቃ አንተም መስራት ያለብን እንደ አሳይመንት ውስደ ስራ ይብቃ። በቃ የሆነ ግለሰብ እንትን አንዲ ነው እንትን አንዲ ነው እየተባለ ቤት እየተከፈተ እንትን የሚባለው ነገር ቢበቃ። እንደው በቃ ጾም ላይ ነው ያለ ነው። በቃ ራሳችን ላይ ትኩረት አድርገን ስፒሪቹዋሊ ለማደግ እንሞክር። በተቻለ መጠን ኬኩ እዛ ላይ ትኩረት እናድርገው። ይሄ ጾም እስኪወጣ ድረስም እኮ ካስፈለገ እ ለአንገባም እንችላለን። ያንን ያክል ለቤተ ክርስቲያን እንቅፋት ምንሆን ከሆነ እዩሻ ምንም ነገር እንዳትናገር እንደም ውረዳ ተከሰቡ ሲያስገባዩ ነው ምንድን ነው እናንተ እኮ ችግራችሁ፣ ምን ነገር ማባባት ነው የምትፈልጉት? እዚህ ቤት ያላቸው ሞዴሬተሮች ምንድን ነው እንደዚህ የሚያደረጋቸው ነገር? ኧረ በክርስቶስ እንዴ ነገር ማጋጋል ነው ያለብን ወይስ ማብረር ነው ያለብን? ኧረ ተው እንደው ክርስቶስ የሚባል አምላክ አለን። ኧረ በማርያም ተው። በቃ ካስፈለገ ጋድያሁን ለቤተ ክርስቲያን ማንጠቅም ከሆነ መውረድም እንችላለን። ማርያም ነው የምልህ እኔ እኔ ካስፈለገ ነገ ጠዋት ማለት ነው ዲዛክቲቤት አደርገዋለሁ ይሄን አካውንት። እኔ ምንም የጠቀመኝ ነገር የለም። ባይዘ ወይ በቃ እንደውም እየተጎዳዊ ነው ያለሁት? እንኳን እንኳን ተውና፣ ቲክቶክ ይቅርና እኔ የሚያጽናናኝ ክርስትና ብቻ ነው። በቃ በዚህ ምድር ላይ መጽናናው ክርስቲያን በመሆኔ ብቻ ነው። ሌላ ምንም የሚያጽናናኝ ነገር የለም። ማንም እንኳን እንቶ። ግን በቃ ቢቻል ቢቻል ፍቅር ብንሆን መልካም ነው። ፍቅር ብንሆን ካልተው ካልተዋደድን ደግሞ በቃ እዛው በሩቅ አሁን አንተን ሎዛ፣ እኔ ጋር ምንድን ነው የሚሰራው? በቃ ለምን ለምን ይመጣል? መጥቶ ቁጭ ይላል። እዚህ መምጣት የለበትም በቃ ሲጀምር ከእዩ ጋር የማይፈላለግ ከሆነ በቃ መምጣት ለምንድን ነው እሱ ያስፈለገው? በቃ ያለ መምጣት ነው በቃ። ጋዲ እንደ አንተ እኮ እኔ ቤት እኮ ስትመጣ ስለማከብርህ ነው፣ አለ እንዴ። እኔም አንተ ጋር ተመጣኮ እኮ ስለምታከብረኝ እኮ ነው። ማንከባበር ከሆነ በቃ እዛው ጥግ ጥግ ሆነን መታየት ነው ያለብህ። እና አሁን እዛ እናንተ ጋርም አለ በቃ፣ ነገር የሚለኩስ አለ። ይሄ ጥሩ አይደለም፣ ትክክል አይደለም። ሶ ከልክላቸው በቃ መከልከል ያለብህ የእኛን ብቻ አትዩ። የእኛን ችግር ብቻ አትዩ። እኛ ጋር ያለው ችግር ምንድን ነው ብላችሁ ችግራችሁን መዝኑ፣ ፈትኑ፣ ራሳችሁ። ኦኬ ከዛ ውጭ እኛ ጠላቶች አይደለም፣ ወንድማማች ነው። ኦኬ በቃ ይሄ ነው። ምንም ሌላ ነገር የለውም። ይሄን ልል ነው። እግዚአብሔር ለሁላችን በቃ ብቻ እንዳልኩ ነው። እንደዛ እናደርግ ምናምን ነገር በቃ አትሊስት ከነገ ጀምሮ በቃ እንደተባለው እንደዚህ አይነት ነገሮችን በቃ ብንፈታ ምናምን ነገር፣ ጸደይ ነው በቃ። አመሰግናለው ብሮስኪ ለማንኛውም ሰላም ደርውላችሁ ሜቢ፣ ሌላ ሰው ቅድም አንድ ቁጥር ሲጽፍ ነበር እዚህ ጋር፣ ጳዚዮን የሚለው ይዘር ነው ሀሳብ ያለው ሰው ካለ ርቺ። አንድ ቁጥር ሲጽፍ ነበረ። ጳዚዮን ሴት ናት። ሰላም እንዴት አመራገ? ሀሳብ መድገም ግን እንዳይሆን ኬኩን ያወራውን ነገር ከሆነ የምትደግሚው አይን አልደግም። ጥያቄን ያለሽ ወይስ? አረ ልናገር እስኪ። ኦኬ በቃ ስለዚህ እኔ እዚሁ መቀመጥ አይጠበቅብኝም ማለት ነው። በቃ ኬኩ ይ አመሰግናለሁ። አይ ቆይ እሷ ሀሳብ ከሌላት እኔ አንተ የምትፈልገው ነገር አለ ከአዲስ የራስን ነገር ነገር ተናግረሃል። እሷ ሀሳብ አላት፣ ትሁት የቤተ ክርስቲያን ልጅ ናት። አዳምጣት ፕሊዝ ስምንት ስሜላትል ኮስ አራት ሰዓት ብቻ ነው የቀረኝ። በቃ ኬኩ እየሰላም ደሩልኝ ታች ሆኜ መስማት ካለብኝ ይሰማትትት ሁኑ ትላለ፣ ግን አንተ በተግባራት አታድርገውም። ስፕምን አገናኘ እኔ መተኛ ታለብኝ ሳክሪፋይ አድርግ ስለ፣ ግን አንተ ሌላ ሰው ስትመክር ራስ መሆን መቻል አለብ። ማናገር የምትፈልግ ነገር አለ ትናገር። ምን ችግር አስር ደቂቃ ጠብቃቸው፣ ምንም አትሆኑም። አስር ደቂቃ ቶሎ። እኔ ጥያቄ ነው የምጠይቀው፣ ለጋዴ ጥያቄ የምጠይቀው ምንድነው፣ ተደጋጋሚ ሀሳብ የሚነሳው ያነኑ ተደጋጋሚ ተደጋጋሚ ጥያቄ አጀንዳን የያዛችሁት የያዛችሁት ተባለ። አጀንዳው የተያዘው ምክንያት የቤተ ክርስቲያን ጉዳይ እንጂ የግላችን ወይም የጋዴን ሕይወት ወይም የኬኩን ሕይወት አይደለም፣ እየተወራ አይደለም የቤተ ክርስቲያን ህይወት ነው። እናንተ የምታስተምሩት ሌላ ነው፣ ሌሎቹ የሚያስተምሩት ሌላ ነው ጋዲ። ስለዚህ እኛ ደግሞ ማወቅ እንፈልጋለን ስላልን ነው ይህን አጀንዳው የመጣው። ማወቅ እንፈልጋለን። እዚህ ጋር የምታስተምሩን እየሰማናችሁ ነው፣ እናንተም የምትሉትን ሌሎቹም የሚሉትን። እናንተን ማንኞቹን እንስማ እስኪ ንገርኝ። ኦኬ፣ ትምህርታዊ ነገር ነው ጥያቄው። አዎ ትምህርታዊ ነገር ነው አጀንዳው፣ አንድ አይነት አጀንዳ ነው። ኬኩንን ቅድም አጀንዳ ያልኩት ሲጀመር ከትምህርታዊ ነገር አንጻር አይደለም። ላስት ታይም እኔና ኬኩ ራሱ አሁን ከዛሬ በፊት ትዝ ይለኛል ብቻ አብይ ጾም ከመግባቱ በፊት ሶስት ቀን ምናምን ነገር አይደል ኬኩ፣ ሶስት ቀን ገዝተ ላይ ተገናኝተናል አይደል። እንደዚህ ፐርሰናል አታክ የሚመስሉ ነገሮች ተነስተው እኔና ኬኩን ሶስት ቀን ተገናኝተናል። አንድ ቀን ከሲስቲ በኩሉ በነበሩበት ሁለት ቀን ደግሞ የመጀመሪያው ቀን እዩ በነበረበት ኬኩም ነበረ። ሁለተኛ ቀን ደግሞ እንዲሁ ኬኩ ቤት ይሁን የሆነ ሰው ቤት እንዲሁ ተገናኝተናል። ሶስተኛም ሶስቱንም ቀን እኔና ኬኩ ገስት ላይ ስንገናኝ ኦሮዛ ቤት ስንገባ ትምህርታዊ ጉዳይ አልነበረም የተነሳው አጀንዳ ያልኩት እሱን ነው። ምንድን ነው የነበረው ፐርሰናል አታክ የሚመስሉ ነገሮች ነበሩ። ከዛ ገብተን እንደም ነገሮችን አረጋግተን በምን መልኩ ፕሮሲድ ማድረግ እንዳለብን ከኬኩን ጋም ተነጋግረን የመጨረሻ ቀን ራሱ ከቀሲስ ዲበኩሉ ጋር ራሱ አውርተን እኔ እሱን እንደ አሳይመንትም ወስዳለሁ ብዬ ቀሲስ ዲበኩሉንም አውርቻቸው፣ እሳቸው ከአውሩ በኋላ እኔ ማሳብ ሰጥቼ እንደ አንዳንድ ነገሮች እነዚህ እነዚህ ነገሮች እንዲህ መሆን አለባቸው ብለን ከዛ አንጻር ነው እኔ አሁን ያን ያወራንባቸው ነገሮች እስቲል፣ ዛሬም ድረስ እንዳጋጣሚ ሲሄድ፣ ዛሬም ድረስ እንግዲህ አሁን ቀን ሀፕን አድረግ የተባለው ነገር መረጃው ባይኖረኝም ዛሬም ድረስ ያ ነገር ቀጥሏል። እና እህታችን አጀንዳ ነው ወይ ደግሞ አንድ አይነት አጀንዳ ያልኩት እኔ ትምህርታዊ ነገሩን አይደለም ሲጀመር የፐርሰናል አታክ የምደራረጉን ነገር ነው። እንትና ባለቤቱ እንዲናት እንትና ልጆቹ እንዲ ናቸው ለምሳሌ ኬኩንም፣ ዛሬ አሁን እኔ አኪውስ ተደረገበት የነበረው ነገር አለ ፎቶ የተዘቅዘቀ እያለ ነበር። ኬኩን እንዲ ነው። በዚህ ሳይ ደግሞ አንተሽ ሚስቱ እንዲናት አንተሽ እንዲ ነው። በቃ እንዲ ግለሰቦች እየተጠሩ ዳይሬክት ሰዎችን ፐርሰናል አታክ ማድረግ የሚባለው ነገር እሱን ነው። ኦኬ፣ አጀንዳ ያልኩት እሱን ነው እንጂ ትምህርታዊ ነገር አይደለም። አጀንዳ ያልኩት ትምህርታዊ ነገሩ እሱ እራሱን ችሎ ሌላ ሰፋ ያለ ቶፒክ ስለሆነ ማለት ነው። እሺ ቤትዬ፣ ጥያቄ ያለሽ በቃ ይበቃዋል። ቤት ይቀጥል። ጸጋሁን ጆሮ የላችሁ ምን ትለኛል ነው? በኢየሱስ ስም። እሺ ሪች ቀጥሽ። አይ እኔ ጋዲ ጋዲ እግዚአብሔር ይስጥልኝ፣ አመሰግናለሁ። አስፈላጊ ከሆነ ኬኩን አለ ተናግራለሁ። አስፈላጊ ከሆነ መረጃውን ለአንተም በውስጥ ልክልሃለሁኝ። ታሞ የሄደበት ያለው ነገር በጣም ጥሩ ነው። ደስ ይላል፣ አቋሙ ይዘቱ፣ አካሄዱ ዋው ብዬላለሁ። አስፈላጊ ከሆነ ከሆነ ደውልደዊ እነግርሃለሁ፣ አሳያለሁ። እዚህም አይደለም የምናገረው ቤቴን ከፍቼ እናገርሃለሁ ማለት ነው። አሁን እዚህ ጋር ተናግረኝ ይሄድከው ከእንደዚህ አይነት ነገር ተቆጠብ ማለት። ብሎክ መልስ ከሆነ የብሎኩ መልስ ምን እንደሆነ አሳይሃለሁ። ይህንን፣ ይሄን ነው የምናገረው። ጨርሻለሁ። ጋዲስ አመሰግናለሁ። እያንዳንዱ የእሱ እስክሪን ሻት፣ እያንዳንዱ የሚጽፋቸው ነገሮች ግብርቅ ይሄ ከሆነ ኢትስ ኦኬ። አንተነትን የሚገልጥ ነገር በደንብ እነግርሃለሁ። ተመስገን ይሰማል። ጋዴ ከሀሳብ ተመለስ፣ ተቆጠብ ማለት ማለት እዚህ ድረስ ሰውን ንቀት ከሆነ በደንብ እንገልጠዋለን። ችግር የለውም ነው መልሱ። ይሄ ከሆነ አዛኝቷ ቅድስት ድንግል ማርያምን ቤቴን ከፍቼ መልስ እሰጣለሁ። ተመስገን መልስ እሰጣለሁ። ከወንድሞች ጋር ተቀራረብ። የምትኮምታቸው ፑሽ የምታደርጋቸው ሴቶች ባለፈው አንዲት ሴት ገብታ አንድን ካህን ሙልጭ ባደረገች ቤቷ ስከፍት ጀግና የኔ ጎበዝ አላት። ሄዶ ማለት ነው። በጣም ጥሩ ጀግንነቱ ምኑ ከሆነ አካሄድ በጣም ጥሩ ይዘት ላይ ነው ያለው። ጥሩ ነገር ላይ ማለት ነው። በደንብ ገልጣል። እሪቾ ይሰማል። ይቅርታ። ቀጥል ቀጥል። ቅድም ከኬኩን ጋም እኮ ስናወራ የነበረው ነገር ምን መሰለሽ? አሁን ሀፕን ያደረጉ የተፈጠሩ ነገሮች አሉ። እስካሁን ሰዓት እስከዚህ ሰዓት ድረስ የተፈጠሩ ነገሮች የሚፈጠሩ ነገሮችም አሉ። አትሊስት ግን በቃ አለ አይደለ ይሄ የምርም ክርስቲያኖን ኦፍኮርስ ሰዎች በድለውን ሊሆን ይችላል እኛም ሰዎችን በድለ ሊሆን ይችላል። በቃ እነዚህ ነገሮችን አስታርቀን በቃ አለ አይደል፣ ሙቭውን እናድርግ እንሻገረው ነው አሁን። ሪቾ ለምሳሌ አንቺ ባልሽ ደግሞ ነገ ድጋሚ ቤት ብከፍቺ ምንብቲ ይሄ ነገር እንዳዲስ ዛሬ እኔና ኬኩን ከቅድም ጀምሮ ስናወራ የነበረው ነገር ከእህታችን ባዚሁን ጋር ስናወራ የነበረው ነገር ድጋሚ ውሃ ተከለሰበት ማለት ነው። በቃ እንደ አዲስ የሚጀምረው ጋዴ ራስ እንዲፋይንድ አድርግ ማለት እኮ ተሙ፣ ራስ እንዲፋይንድ አድርግ ማለት መልሱ ብሎክ እና ቲቢት ከሆነ ቲቢት ምን እንደሆነ ያያል። ቲቢት ደግሞ እሱን በንትንም ሊሆን ይችላል ማንነትም ግልጥልጥ የሚያደርግ ነገር ሊሆን ይችላል። በደንብ ማለት ነው። በደንብ አድምተ ነው እንሄዳለን። ይዘቱን አቋም ምን ምን ጋር እንደሆነ አሁን ምን መሰለሽ በተናደደ ስፒሪት እና በተበሳጨ መንፈስ ሆነን የማይሆኑ ነገሮችን በቃ የተፈጠሩ ነገሮች ሊኖሩ ይችላሉ ለምሳሌ ተሜ ብሎክ አድርጎሻል በቃ ብሎክ አደረገሻል አደለ በቃ ህይወታችን ብሎክ ብቻ አይደለም መረጃዎቹ የሚጽፋቸው መርዝ መርዝ ነገሮች የሚጽፋቸው የሚኮምታቸው ማንም ፑሽ እንዲያደርግ አላማውና እቅዱ ይሄ ያለበት ሁኔታው ጥሩ ይዘት ይዘት ላይ ነው ያለው ጥሩ አቋም ላይ ነው ያለው ያቺ ሴቱ እኔ ከዚህ በላይ ጌታ በሚያውቀው ጌታ በነገር ሁሉ ይርዳን። እንግዲህ ሁላችን አትሊስት ግን እኔ ሁሌም ምንድን ነው ታች ለሚሰሙንም ለሚያዩንም ሰዎች በተቻለ መጠን በተቻለ መጠን ጥሩ ሮል ሞዴል ለመሆን እንሞክር። በተቻለ መጠን ሁላችን እኔንም ጨምሮ ማለት ነው ሮል ሞዴል ለመሆን እንሞክር። ኦርቶዶክስ ሆነን ሚዲያ ላይ ወተን ስንናገር መምህር ሆንን አልሆነን ምዕመን ሆንን አልሆነን ኦርቶዶክስ ሆነን ሚዲያ ላይ ወተን ስንናገር አንገታችን ላይ መስቀል እስካደረግን ድረስ ቸርቿን ነው ሪፕሬዘንት የምናደርገው። በአንድም በሌላም በኩል በተሳደብን ቁጥር ክርስቲያኖች ተሳዳቢ ናቸው ነው የሚባለው። ኦርቶዶክሳውያን ተሳዳቢ ናቸው ነው የሚባለው። ምንም ነገር ባደረግን ቁጥር እንደዛ ነው የሚባለው። ስለዚህ በቃ ሁላችንም ይህን እንደ አሳይመንት እንውሰድ። ኬኩን ቅድም እንዳለው ጌታ ለሁላችንም ማስተዋል ሚስጠን። ኬኩዬ በቃ ሰላም ደር ወንድም፣ አመሰግናለሁ። ሰላም ደር። እሺ ጋድዬ በቃ ደህና ደር። እግዚአብሔር እንግዲህ ይድረስልን በእውነት ያሳዝናል።